አንቺኔ ነው በጥፌ መታሽ ኤላጊ። እኔ እዚህ ቤት አንድ ቀን እንኳን መቆየት አልችልም። ከዚህ ቤት ይዘኝ ሂድ። ደግሞ የት ነው የምወስድሽ? ወደ አንተ ቤት ነው። ባርኮ ሲመለስ መለሳለሁ እንጂ እነዚህ የሚያስቀምጡኝ አይመስለኝም። ምን ነው አፈጠጣችሁብኝ? ቆንጆ አይታችሁ አታውቁም እንዴ? ማን ነው ቆንጆ? አንቺ ነሽ ቆንጆ? ምን ትመስላለች? አመዳ። ዝም ብላችሁ ያለ በቂ ምክንያት አትጣሉ። ቤዛ በቃ ይኑጣ። ከፈለግሽ አንቺም ወደ ቤትሽ መመለስ ትቻለሽ ለዲ እንሂድ። ከዚች ጋር አብሬ ለመኖር ነው መመለሰ? ይላ። ኡፍ! አሁንስ ጭቅጭቅ ነው ምርር ያለኝ። እንዴ ለምንድነው እንደዚህ የምትጣሉት? አሁን ከፈለጋችሁ ሁለታችሁ ነው እንዴ። ሌላ ይልምጣ። ከአንቺ ውጭ ሁላችሁ መምጣት ትችላላችሁ። ቤቴ ክፍት ነው። ቤዛ በድጋሚ ስለአየሁሽ በጣም ደስ ብሎኛል። አመሰግናለሁ።

አንድ ቤት ውስጥ እያደርን በአንቺ ናፍቆት መሰቃየት አለብኝ። ዋክን ታስጨንቀኝ? ስንት የተነጋገርንበት አላውቅም። እሺ በጣም መቼ አወይም እንጂ ይሄ ደግሞ ማነው እባክሽ ይሄ ውበት ከሰማይ ነው ከምድር አይ ናኦል ታስቀኛለህ እኮ ሊዲያ ትባላለች የዴቪት ነች ናኦል ይባላሉ ኦ ናኦል ፍቅር እንደዚህ አይነት ሰው ታውቂያለሽ እንዴ ከየት አመጣሽው እባክሽ አይንሽ ይነቀል አድርጌ ለአንች አይደለም እና ለማን የመጣው እሱን ትንሽ ጠብቂ ታያለሽ ምን ያስቸኩልሻል ምነው ፍቅረኛሽ ነው እንዴ ማን ምን ዞማክሽ በትሌላ ጊዜ እለኛል። ዙሩ እየከረረ ሄዷል። አደይ ዲራማ እንግዲህ በየቀኑ አዳዲስ ትዕይንቶችን እያሳየን ይገኛል። ፍቅር በጣም የማይጠበቅ ነገር ያልጠበቅነውን ነገር አድርጋለች። ሰላም ውድና የተከበራችሁ የህይወት ሸው ቤተሰቦች እንደምን አላችሁ? በያላችሁ በሰላሞች ይብዛልኝ። ዛሬም በአደይ ዲራማ በክፍል አርባ አራት ከች ብዬላችኋለሁ። ለቻናሌ አዲስ የሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሪዎች ላይክ፣ ሼር እያደረጋችሁ ትብብራችሁን እንድታሳይኝ በአክብሮት ጠይቃለሁ። አመሰግናለሁ። ፍቅር እንግዲህ እንዳያችሁት ፍቅረኛ ይዛ መታለች። እውነተኛ ፍቅረኛ ይሁን አይሁን አይዶ ነው። ብቻ አደይን ከቤት ለማስወጣት ልጁን ፍቅር እንዲይዛት አድርጋ ከአደይ አደይ ፍቅር እንዲይዛት እንዲያደርግላት ነው እንግዲህ በዛውም ከቤት እንድታስወጣለት ነው የፈለገችው፣ ማለት ነው አደይን። ፍቅር ልጁ የመጣበት ምክንያት እንግዲህ ይሄ ነው። ለምን አደይን ለምንድን ነው ከቤት ልታስወጣት የፈለገችው? ይሄ የሁላችንም ጥያቄ ነው። እንዲሁም ደግሞ ቤዛ የባርኮት የዶሮ ፍቅረኛ ና ፍቅር ፍቅር እንደገና ሊሊ ማለች። ሊሊ በጥፊ መታታለች። እንግዲህ ቡጡቡጡ እንደቀጠለ ነው። አልተስማሙም። በጥፊ ከመታቻት በኋላ ያው እኔ እዚህ ቤት መኖር አልፈልግም ኤላን አንተ ቤት ውሰደኝ ብለዋለች ማለት ነው። ኤላም እንግዲህ በሀሳቡ ተስማምቷል። ኤላ በሴቶቹ በጣም ተበሳጭቶባቸዋል። ያለ ምንም ምክንያት ለምንድን ነው እንደዚህ የምትጣሉት እያላቸው ነው። እንግዲህ በጣም የተበሳጨ ይመስላል። እንግዲህ ይዟቸው ወደ ቤቱ ሄዷል ማለት ነው። እንዲሁም ደግሞ ባርኮት ከች ብሏል። ባርኮት መምጣቱን አልወደደም ዴቭ ልክ እንደመጣ ከአደይ ጋር እያወራ ነበረ ዴቭ ታውቃላችሁ አደይም በጣም ያፈቅራታል አደይ ግን ቆይ ቆይ እያለችው ትገኛለች በአደይ ፍቅር በጣም ውስጡ የተጎዳ ይመስላል ነገር ግን አደይ ይህን ፍቅሩን ትቀበለው ይሆን እስኪ ሀሳብ አስተያየታችሁም በኮሜንት አስቀምጡልኝ ዴቭ በጣም ነው የሚያፈቅራት እንዲሁም ባርኮት ያፈቅራት ነበር። ነገር ግን የዱሮ ፍቅረኛው ቤዛ ለምን ጥላው እንደሄደች ምክንያቱን ሁሉ ከነገረችው በኋላ ወደ ቤዛ ቢሄድም የባርኮት ልብ ግን ወደ አደይ ነው ማለት ነው። አልቆረጠለትም እስካሁን ድረስ ማለት ነው። አደይ ግን ጥሏ ስለሄደ በጣም ደብሯታል ማለት እንዴት ጥሎ ይሄዳል? በማለት እንግዲህ እሷም የቆረጠላት ይመስላል። ዴቭ ከዚህ በፊት ባርኮት ጥሎሽ እንደሄደው ሌላ ሴት ወደ ድሮ ፍቅረኛው ጥሎሽ ነው የሄደው፣ እኔ ግን ምንም ነገር ቢፈጠር ጥዬሽ አልሄድም ብሏት ነበረ። ዴቭ እንግዲህ ለአደይ በጣም ከጎኗ ሆኖ መዝናኛዋ፣ ሁሉ ነገሯ በቃ የሆነ ደስ የሚል ነገር ነው እያደረገላት ያለው። ለእሷ ያለው ስሜት እራሱ በጣም ደስ የሚል ነው። በነገራችን ላይ እኔ ዴቭ በጣም ነው የሚያሳዝነኝ ፍቅሩን ብትቀበል አደይ በጣም ደስ ይለኛል። ይሄ የራሴ የግሌ ሀሳብ ነውና፣ በጣም ነው የሚወዳት። ሀሳቡ የሆነ ደስ የሚል ነው። በቃ አስተሳሰቡ፣ ለሷ ያለው ስሜት፣ ለሷ ያለው ቦታ በጣም ደስ የሚል ነገር ነው። ባርኮትም ይወዳታል እንግዲህ። ባርኮት አልቆረጠልኝም ብሏታል አደይን ነገር ግን አደይ ለሱ የመለሰችለት መልስ ለባርኮት ማለት ነው አንተ ፍቅር ሳይሆን ስሜት ነው ከኔ የያዘ የስሜት ነው እንጂ ፍቅር አይደለም ብለዋለች። እንግዲህ ምን ሊፈጠር እንደሚችል እንግዲህ ወደፊት አላውቅም። እንደኔ እንደኔ ግን ዴቭ እና አደይ አብረው ቢሆኑ ደስ ይለኛል ማለት ነው። እንግዲህ ቤዛም ምትቻል አይደለችም የዋዛ አይደለችም። የባርኮት የዱሮ ፍቅረኛ ማለት ነው። የእሷ መምጣት ሁሎችንም አንጨርጭሯቸዋል፣ አልወደዷትም። በተለይ ፍቅር ፍቅርና ቤዛ አይታችኋል እንዴት እንደተፋጠጡ። ሁሉም ሴቶች አይናቸውም ቤዛ ላይ አድርጓል ማለት ነው። ከአደይ ውጪ ቤዛም ያው እኔ ማንንም አልፈራው ብላለች። እንግዲህ በጣም የሚገርምትኝ ነበረና እስኪ የዛሬው ድራማ በዚህ ላይ እስኪ ላብቃላችሁና የሚቀጥለውን ቪዲዮ ተከታተሉ። መልካም ጊዜ ሆነላችሁ። ባባይ ከሉ፣ ተመለስኩ ዌልካም ብያለሁ። ቢዚ ስለ ተመለስሽ ደግሞ ደስ ብሎኛል። አመሰግናለሁ። ግን እዚህ ቤት ውስጥ ብቻ እንዴት ነው የምትኖረው? አሁንም አለል ያለችልኝ እሷ። ቆይ ስንት ፍቅረኛ ነው ያላት ግን? ማለት ያው ለሊን ታቃት የለ ከድሮ ጀምሮም ስለ ፍቅር ሳላቅ ፍቅርን ያስተማረችኝ እሷ ናት። ድሮም የኔ ናት፣ አሁንም የኔ ብቻ ናት። አይ እንደዛ ግን አትመስልም። ምን ያየሹ የሰማሹ ነገር አለ? አይ እኔ ምንም መናገር አልፈልግም ተ በእኔ ምክንያት ደግሞ እንድትጣሉ አልፈልግም። አልገባኝም። ቆይ ለምንድን ነው የምንጣለው? የምታውቂው ነገር ካለ ንገርኝ። ይሄ ለአንተ አይጠቅምህም። ለራሷ ለእናትዮ አስረዳታለሁ። ያስረዳታለሁ። ሚስጥር ነው? አዎ ሚስጥር ነው። እሺ እንደዛ ከሆነ እጠብቃለሁ። አደይና ነገርኩት አረ እስካሁን ብቻ ነው አላገኘሁት። ይኸውልህ አዴ ካንተ ፍቅር ያዛት ማለት ዴቭን ባርኮት የሚጣሏታል። ከዛ አንተ ይዘህልኝ ትወጣለህ። እንደ ወዴት ነው ደሞ ይዣት መሄደው? እሱ አያሳስብህም። አዴ አንዴ ከዚህ ቤት ትወጣ እንጂ የምትመለስበት ምንም አይነት እድል አይኖራትም። ቆይ እና ያህል ምን አርጋሽ ነው? እሱ አይመለከትህም። ብቻ በጣም መጥፎ ሰው ነች። ተጠንቀቃት። ስትታይ ግን መጥፎ አትመስልም። እንደውም ቆንጅዬ ነገር ነች። ሰራተኛ ባቶ ኖሮ እኔም አላልፋትም። ይኸውልህን አውል ከአዴይ ጋር ምንም አይነት ግንኙነት መጀመር አይቻልም። ቆይ አንቺን ለማን ትቼ ነው እሷ ጋር መሄደው? ምን ያህል ደግሞ እንዲሳቅ ያለሽ ወደዛ ርቀት። ግን ጠብቅ አሁን ሆነ ሄድና አዴን አናግራት። ምን ላውራት? ስለ ዴቭ የማይሆን የማይሆን ነገር ትነግራታለክ። ለዴቭም ደግሞ እንደዛው ከባርኩት ጋር በሆነ ነገር ግጭት ስለሆኑ በመሀላቸው ትገባና ለዴቭ ጓደኛው ትሆናለክ። ከዛ ስለ አዴይ መጥፎ ነገር ትነግረውና እንዲጣላት ታደርጋለክ። ለቤዛም ደግሞ እንደዛው ታደርጋለህ ማለት ነው። እሺ ይህን ሁሉ ነገር አደረኩኝ፣ ከዛ ግን አንቺ በምላሹ ምድር የምታደርጊልኝ? እኔ ጋር ያለህን ፋይል በሙሉ እሰጠሃለሁ፣ ከዛ ነጻ ትሆናለህ። እሺ አደርገዋለሁ። ግን ደግሞ ከአንቺ ውጭ ሌላ ሰው እንደማያውቅና አንቺም ደግሞ ሌላ ኮፒ እንደሌለሽ በምን እርግጠኛ መሆን ይችላል? እመነኝ፣ ማንም አያውቅም ከኔ ውጭ። ሌላ ሰው ቢያውቅ ኖሮ ጓደኞቹ በሙሉ ያወሩብህ ነበር። እንኳንም እኔ እጅ ላይ ጣለክ። ጥቀመኝ ና ልጥቀመ እኔን፣ ናኦል ነኝ። ማንኛውንም ሴት በሰዓታት ውስጥ በፍቅር ጠብ ማድረግ አያቅተኝ። አንተን መምረጤ ለምን ሆነና? ብቃቱ አለ፣ ተክነህበታል። አሁን ደቂቃ አታባክን። ሂድና ነግራት። አደይ፣ ዋጋሽን ታገኛለሽ። አቤት ባርኮት፣ ተቀይመሽኛል እንዴ? አንተ ምን አደረክ? እኔ አደለሁ እንዲ በተቀመጥቅበት እጃ ይመጣት ቢሆንም ነገር ውስጥ በጣም እየፈጣጠኑብኝ ነው። ምን እየተካሄደ እንዳለ ራሱ በጣም ነገር አይገባኝ። ባርኮት፣ እንደዛ በነገር ከይ ቅጽበት ሁሉም ነገር መቀየሩ እኔም በጣም ነገር አይገባኝ አደለም። አደይ፣ አሁንም ለአንቻለኝ ስሜት ተመሳሳይ ነው፣ እወድሻለሁ። ኧረ ተው ባርኮት፣ ቤዛ ከሰማች ጥሩ አይመጣል። ሁሉም ነገር በጣም እያስጠላኝ ነው። አዴ ጥፋ ጥፋ እያለኝ እያለ ነው አንቺ ደግሞ መኖር አለብሽ። አዴ አንቺ እኮ ከጎኔ ካለሽ ምንም አልፈልግም። ቤዛ ጥሩ ሴት ናት፣ በፊት ወዳት ነበር። የነገሮች መቀየር በድንገት እንደዚህ አይነት ውሳኔ እንደወስን አርጎ ነው እንጂ ለአንቺ ያለኝ ስሜት ምንም አልተቀየረም። ባርኮት በቃ አሁን አንተ እያልከኝ ያለው ነገር ፍቅር ሳይሆን ስሜት ነው። ከስሜት ደግሞ ልብ ይበልጣል። ያንተ ልብ ደግሞ ያለው ቤዛ ጋር ነው። እኔን ስታኝ ስታኝ እንደዚህ የሚሰማ ከሆነ ደግሞ ከዚህ ቤቱ ውልቅ ብ ይወጣለሁ። አደይ እውነት አንቺ ስላልገባሽ ነው። እዛ ቦታ ላይ ሆኜ ፍቅሬን ስገልጽልሽ ትተሽኝ ትተሽን ሄድሽ። ትተሽን በሄድሽበት ቅጽበት እሷ መጣች ና ያን ሁሉ ጊዜ የጠፋችበትን ምክንያት አስረዳች። ከዛ እሷን ምክንያት አዳመጪ ወደ ቤት ስመለስ አንቺ ለሁሉም እንዳፈቀርኩሽ ተናግረሻል። በዚህ ምክንያት ደግሞ ዴቭ ተናዶ ከቤት ካልወጣው ሲል በቃ እኔ መሸሽ እንዳልነበረብኝ አሰብኩና ሄድ እንጂ ለአንቺ ያለኝ ፍቅር ውሸቱን አይደለም። ቆይ ባርኮት፣ አሁን ምን እናድርግ እያልከኝ ነው? ስላለፈ ነገር እያወራ ጊዜያችን መፍጀት የለበትም። ይኔ እናንተ ነገር አብቁቷል። አብቁታል ነው ያልሽኝ? አይደ ምን አለ ልቤ ስለ አንቺ የሚለኝን ነገር ባየሽ። ምንም ይበል ባርኮት፣ አንዴ ከወሰኑና ከሄዱ በኋላ መመለስ አያስፈልግም። ልቤን ሰብረኸዋል። ይቅርታ አደይ ጥሩ ሁኔታ ላይ ስላልነበርኩ ነው። በዚህ በኩል ቤዛ ያን ሁሉ ጊዜ የጠፋችበትን ምክንያት አስረድታኝ፣ ለምንድን ነው ያልፈለከኝ ብላ ጠይቃኝ፣ በእሱ አዝኜ ጨርሼ ስመለስ የዴቭን ፍቅር ትቼ የራሴን ስሜት አስበልጬ ለአንቺ ያለኝን ስሜት በመናገሬ ዴቭ ተጎድቶ ሳየው አፈርኩ። የራስ ወዳድነት ስሜት ተሰማኝ። ቆይሽን ማድረግ ነበረብኝ። አሁን ራስን መውቀስ አያስፈልግም። የሆነ ሆኗል። ባርኮት እኔ አንተም በዚህ ልክ አልጠብቀህም ነበር ግን ቢሆንም ማንን መውቀስ አልፈልግም። ሁሉም የራሴ ጥፋት ነው። ተባክሻ። አደይ እኔ አንችን ለመጉዳት ወይም እንዲከፋሽ ብዬ ያደረኩት ምንም አይነት ነገር የለም። ችግር የለውም ባልኩት። ከዚህ በኋላ እኔ እናንተን የሚያገናኝን ምንም ነገር የለም። ለቤዛ ታማኝ ሆንላት። አንተ ኃላፊነትን ከተወጣ ሌሎም ሰውም ኃላፊነቱን መወጣት አይከብደም። እሺ አንቺ ጋራ ስሆን ደስታ ይሰማኛል። መጫወት፣ መዝናናት፣ መፈንደቅ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜ ይከትላል። ዋው! እዚህ ቁንጅናች ላይ ዳንስና ድምፅች ተጨምሮ ማበዳችን ነው። አስደነገጥከኝ እኮ በር ሳታንኳኳ ነው እንዴ የሚገባው? የተከፈተ በር ማንኳኳት ነበረብኝ እኔ። ኬክ ካጠፋው ግን ሶሪ። ቆይ፣ ፍቅር የለችም እንዴ? እኔ ጋር ለምን መጣክ? ወደ አደይ ክፍል እየሄድኩኝ ድምፅሽን ሰምቼ ነው ወደዚህ ክፍል የገባት። አደይ ጋር ደግሞ ምን ትሰራለህ? ያው ስራ ላዛት ነው። መቼ ሰራተኛ ጋር ለምን እሄዳለሁ ታዲያ። አንተ ምን አስኬደህ አጠራትም እንዴ? ራሷ ትመጣላለችኮ። እንዳንቺ አይነት ማራኪ ድምፅ ስለሌለኝ ነ። ደግሞ ልጅቷ ብንደነግጥስ። ለምን ድምፅ ትደነግጠው? ይህንን ድምፅ ሰምታ ነ የሚካበድለት እንኳን ድምፅ የለኝም። አንተ ታካብዳለህ። ቆይ ግን ፍቅር ምን ነች ጓደኝ ቆይ ግን እስከ ዛሬ እንዴት ልጠይቃት አልመጣህም ከስንት ጊዜ በኋላ እንዴት መጣ ፍቅር ብቸኝነት የተሰማት ስለሆነ ነው የመጣሁት ፍቅር ባለው ነች ለእሷ የማላደርግላት ነገር የለም ስለማን ነው የምታወራው ቀልደኛ ስለ ፍቅር ብቻ እንዳይሆን እንደዚህ እያወራ ያለው ፍቅር እኔ በደንብ አድርጌ የማውቃት ሂድና ለማያውቃት ሰው እንደዛ ብለን ቀ ፍቅር ብቸኝነት የተሰማት ስለሆነ ነው የመጣሁት ፍቅር ባለው ነች በጣም ጥሩ ልብን ያላት ሀይ በቃ ይበቃኛል ለዴቭ ለዴቭና ለባርኮት ደግሞ የምታወራው እንዳያልቅበት ይበቃኛል። ለእኔ ሁሉም ሰው የራሱ ወረዳዳለሁ እንጂማ። ፍቅር አይ በቃ ግን አንድ ነገር ልንገርሽ። ምን እዚህ ቤት ከአንቺ በላይ ቆንጆ ሴት የለም። ቻውሽ። አንቺ ምን ፈለግሽ? አንቺ ደግሞ ስልኬን አንቺ ወሰድሽው። ይህም ስልክ ሆኖብሽ አንድ ዓይነት ስልክ እያልሻለች ፈሪስቲ ቆይኔ ሳ ታስፈቅጅ ለምድረ ስለኪው ማንንም ማስፈቀድ አይጠበቅብኝም ዘፈን ልሰማበት ወሰድኩኝ ዘፈን ሰማውበት ትሰምኛለሽ ከዛሬ ጀምሮ የእኔ የሆነ ነገር እኔ ሳ ታስፈቅጅ እንዳትነኪ ሌባ እሺ ቆይኔ ያለ ስልክ እንዴት ነው መሆኖ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

እኔ እዚህ ቤት የመጣሁት ለስራ እና ለስራ ብቻ ነው። ማናችሁንም ከወንድምነት በዘለለ ላያቸው አልችልም። ዴ አደይኒም አልችልም። ትችላለ ዴቭ ባርኮት እናትየውም በአንዴ እንዴት እንደለወጠኝ። አንተም ቢሆን ነገ ከኔ የተሻለች ስትመጣ ልክ እንደ ባርኮት ነው የምትሆነው። ደግሞ አተሳሳት እኔ አሁን ላይ ለፍቅር የሚሆን ምንም አይነት ጊዜ የለኝም። አዴ ለምን ራስ ወዳድ ትሆኛለሽ? እስኪ ጅሽ ናቸው ይሄ ውሸት ይመስልሻል? ይሄ ስሜት ብቻ ይመስልሻል? እሱ ሲቅር እንዴት አይኔን እንኳን አይተሽ አትረጅኝም? አደይ፣ እኔ በዚህ ጉዳይ ማውራት በጣም ከብዱኛል። ይቅርታ አደ፣ ከዚህ በላይ ምንም ላደርግል አልችልም። ደግሞ እንድትጎዳ አልፈልግም። አንቺ ምን እያደረግሽ ነው? ሂጅ ውጭ። ያልሽ ከዚህ በኋላ ከኪችን ከሳሎንና ከመኝታ ቤቶች ውጭ ሌላ ሰው ክፍል እንዳላገኝሽ፣ ሂጅ ውጭ